እንደ ሀገር በመንግስት ተቋማት የሚሰጡ አገልግሎቶችን ፈጣን ቀልጣፋና የዜጎችን እንግልት ለማላቀቅ ያመች ዘንድ መሶብ የአንድ ማዕከል አገልግሎት በመላ ሀገሪቱ እየተስፋፋ ይገኛል። በአማራ ክልልም ባህርዳር ከተማን ጨምሮ በሌሎችም ከተሞች ይኸው አገልግሎት እየተስፋፋ የሚገኝ ሲሆን አሁንም በባህርዳር ከተማ በሚገኘው የአማራ ክልል መሶብ የአንድ ማዕከል አገልግሎት ግቢ ውስጥ ተገኝተናል። በዚሁ የማዕከል አገልግሎትም በርካታ ዜጎች የተለያዩ አገልግሎቶችን ሲጠቀሙ ተመልክተናል። እነዚህ ተጠቃሚዎች በተለይ ከዚህ በፊት ከነበረው በአገልግሎት አሰጣት ዘርፍ ላይ ከዚህ በፊት ከነበረው አኳያ አሁን ምን ለውጦችን አገኙ? ምን እድሎችን ይዞ መጣ? የሚለውን የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ተከተሉ። አገልግሎት ያገኘንና ነው እየተጠቀም እንደት ከንግድ ቢሮ ፈቃድ እየጠየቅ ነበረ ጨርሰናል። ኦልሬዲ ተሳክቶልናል። ከዚህ በፊት ፈራሚ የሌለ ወይም ኃላፊው ከሌለ ሁለት ቀን ሶስት ቀን መቆይበት ነበረ። አሁን በመጣንበት ሰዓት ያለው ባለሙያ ያስተናግድሃል። ይሄ ትልቅ ለውጥ ነው። እንግዲህ በውጮች ዓለም የምናየው ነገር ከኛ ቀስ በቀስ ሂደት እየጀመረውና ቃላት የለኝም እጅግ ደስ ብሎኛል ነው። ባለሙያው ራሱ በባህሪ ጥሩ ባህሪ ያላቸው ተመርጦ ይመጡም ይመስለኛል። መስተንግዶም ለየት ያለ ነው። በቃ ባህሪያቸው በፈገግታ ነው የሚያስተናግዱ። ፍጥነት አለው። ብዙ ቀን የቆያን ያስብ ነው። ቢያንስ ሳምንት ወር ሊፈጅብን እንችላለን በመጣን በሰ ተሳግጅ ይላሉ። አገልግሎታቸው በጣም አሪፍ ነው። ምንም መገፋፋት ምናምን ነገር የለውም። ራሳቸው ከአንድ ቦታ ላይ ተቀምጠው ራሳቸው የሚጨርስ ነው ጉዳዩን። ከሊህ የሚጨርስል ከዚህ ሂድ ከዛ ሂድ የሚባል ነገር የለውም። ይሄ አሪፍ ነው። ተያያዥ የሆኑ ነገሮች በአንድ ቢሮ መስራት ከቻሉ በጣም አሪፍ ነው። አንደኛ ታይም ሴቪ ታደርጋለህ፣ ሁለተኛ ደግሞ ለምሳሌ እንግልትን ተቀንሳል። አሁን ከገጠር የሚመጡ ሰዎች አሉ። ከገጠር የሚመጡ ሰዎች ከዚህ ሂድ ከዚህ ሂድ ከዚህ ስትላቸው የማያውቁበት ከዚህ ዙረህ ኮ ሊሆን ይችላል፣ ግን ኮንትራት ባጃጅ ሶስት መቶ ብር አራት መቶ ብር ወጪ ሊያደርጉ ይችላሉ። እዚህ ላይ የክልሉ የተጀመረው በየክፍለ ከተማዎች ቢወርድ በእርግጠኝነት የሚጉላላ ሰው አይኖርም። ብዙ ነገሮች ይቃለልናል። ለእኛ ለስራችን ይቀላጠፋል። ን ያው እንደ አማራ ክልል በተለይ በመሶብ ያንድ ማዕከል አገልግሎት ምን ያክል ተቋማት ወደ ስራ ገቡ? በጣም ብዙ ተገልጋይ ያለባቸው ለሙስናና ለብልሹ አሰራር ተጋላጭ የሆኑ ማህበራዊና ኢኮኖሚያዊ ልማትን የሚያፋጥኑ በሌላ መንገድ ደግሞ ከፍተኛ ትስስር ያላቸው ሆነው ግን ደግሞ የተቋማት እና ያገልግሎቶች ያሉበት የቦታ አርቀ ቦታ በጣም የተረራቀ በመሆኑ እነሱን ማሰባሰብ ስላስፈለገ። ስለዚህ ያንን መሰረት አድርገን ነው ወደዚህ የለየ ነው። አሁን ባለው ነባራዊ ሁኔታ የክልል ተቋማት ወደ አስር ተቋማት ገብተዋል። በቅርብ ወደ አምስት ተቋማት ለይተናል። እነሱ የሚገቡበት መንገድ ይኖራል ማለት ነው። የክልል ተቋማት፣ የፌዴራል ተቋማት አራት ተቋማት ገብተዋል። ስለዚህ በአጠቃላይ ወደ አምሳ አራት የሚሆኑ አገልግሎቶች ገብተዋል። የሰው ኃይሉ ተሟልቷል። ኋላም ወይም የፊትም ወይም ባክ እና ፍሮንት የምንለው ካውንተሮች በተቋማቱ አገልግሎት ሲሰጡ የነበሩ ሰራተኞች ናቸው። ልምዱ ያላቸው ናቸው። በሌላ መንገድ ደግሞ ተመዝነው የቴክኒካልና የባህሪ ብቃት ተመዝነው የመጡ ናቸው። ከቴክኖሎጂም አንጻር ቢሆን ቴክኖሎጂ አንደኛው በተቋማት የለማውን ቴክኖሎጂ ሲስተም እዚህ ኮንፊገር የማድረግ ስራ ተሰርቷል። ፌዴራል ያለማቸውም ሲስተሞች አሉ። እነዚያን የካስተማዜሽን ስራ እየተሰራ ያለበት ሁኔታ ነው ያለ። በአማራ ክልል ደረጃ የመሶብ የአንድ ማዕከል አገልግሎትን ከባህር ዳር ከተማ ባሻገርም በሌሎች ከተሞችም የማስፋት ስራዎችም እየተከናወኑ እንደሚገኙ ተመላክተዋል።